አመሰግናለሁ አስማረ። አንተ እንዳነሳ አሁን እንግዲህ መጋቢት ሰላሳ ነው ከጅቡቲ ዶራሌ ወደብ መነሻዋን አድርጋ ወደ ኢትዮጵያ ጉዟን የጀመረችው ጣናነሽ ሁለት ጀልባ ማለት ነው። እንግዲህ ባለፉት ቀናት በጣም በአስቸጋሪ ሁኔታ ከተለያዩ የመልክዓ ምድሮችን እያለፈች አልፋ ነው። እንግዲህ በተለይ ደግሞ ሰላሳ ስምንት ቀናትን ከጅቡቲ እስከ ኢትዮጵያ ድንበር ድረስ ሄዳ ግንቦት ሰባት የኢትዮጵያን ድንበር አልፋ እንግዲህ አሁን በአፋር ክልል እያለፈች ትገኛለች። ዛሬ ደግሞ ሚሌ አዳሯን አድርጋ አሁን እኔ በምገኝበት ሰዓት ላይ የምትገኘው አዳ ከተማ ነው ማለት ነው። እንግዲህ በግዝፈቷም ሆነ በአይነቷ ይቺ ጣናነሽ ሁለት ጀልባ በጣም ግዝፈት ያላት በአይነቷም ለየት ያለች የኢትዮጵያን የማድረግ አቅም ጭምር ማሳየት የምትችል ለትውልድ ምሳሌ መሆን የምትችል ጀልባ ሆና አግኝተናታል። ምክንያቱም በምታልፍባቸው ሂደቶች እንግዲህ በጣም አስቸጋሪ መልካዓ ምድር ያለባቸው ስፍራ ከመሆናቸው ጋር ተያይዞ ይችን ጀልባ ለማሳለፍ እንግዲህ በርካታ ጥረት የተደረገ ይገኛል ማለት ነው። ለአብነትም ቀደም ብለህ አንተ በመግቢያህ እንዳነሳው በተለይ በአውራ ጎዳናዎች ላይ የሚገኙ ትላልቅ ገመድ ያላቸው የኤሌክትሪክ ሽቦዎችን ጭምር የማንሳትና እሷን የማሳለፍ ስራ እየተሰራ እንደሚገኝ ተመልክቻለሁ ማለት ነው። እንግዲህ ስለ መርከቧ የተወሰነ መረጃ ለማንሳት ያክል እንግዲህ ጣናነሽ ሁለት 150 ሜትሪክ ቶን የሚመዝን ክብደት ያላት ናት። እንግዲህ በርዝመት ደረጃ እንኳ ስንመለከተው ወደ 38 ሜትር ርዝመት አላት። ይህም እንግዲህ ግዝፈቷን የሚገልጽ ነው ማለት ነው። የሰው የመጫን ክብደቷን እንኳ ስንመለከተው ወደ 188 ሰዎችን መያዝ ትችላለች። እንግዲህ በኢትዮጵያ የቱሪዝም መስክ ላይ ከፍተኛ አዎንታዊ አበርክቶ ማሳደር የምትችል ጀልባ ነች ማለት ነው። እንግዲህ እቺን ጀልባ ወደ ኢትዮጵያ ወደ ጣና ሀይቅ በመውሰዱ ሂደት ላይ ደግሞ በርካታ ኢትዮጵያውያን በርካታ ሙያቸውንና አቅማቸውን እያሳደጉ ወይም ደግሞ ጫወቱ ይገኛሉ ማለት ነው። ለአብነትም ቀደም ብዬ እንዳነሳሁት እንግዲህ የኤሌክትሪክ አቅርቦት የሚያስተላልፉ ኃይሎችን ወይም ደግሞ ገመዶችን በማንሳትና እሷን በማሳለፍ ሂደት በርካታ ውጣ ውረድ ያለው ስራ እያከናወኑ ተመልክቻቸዋለሁ ማለት ነው። ለዚህም ለአብነት እንግዲህ በርካታ ተቋማት የተሳተፉበት የጋራ ርብርብ ያለው ስራ እየተሰራ ይገኛል ማለት ነው። የኢትዮጵያ ኤሌክትሪክ ኃይል፣ የኢትዮጵያ ኤሌክትሪክ አገልግሎት ሰራተኞች ጭምር በስፍራው ተገኝተው ያላሰለሰ ጥረት እያደረጉ ጀልባዋ ያለምንም እንከን ወደ መዳረሻዋ እንድትሄድ እንግዲህ ከፍተኛ ርብርብ ሲያደርጉ ተመልክቻለሁ ማለት ነው። ከዛ ባሻገር ደግሞ የፌዴራል ፖሊስ አባላት ጭምር ያለምንም የጸጥታ ችግር እንግዲህ በተሳለጠ መልኩ እንድትሄድ ፀሐዩንም ቁሩንም የአየር ሁኔታውንም ተቋቁሞ ጭምር ከፍተኛ የሆነ የእጀባና የድጋፍ ስራ እየሰሩ ይገኛሉ። ሌሎችም የትራንስፖርት ዘርፉን የሚያሳልጡ ኃይሎች ጭምር መንገዱ ላይ የትራንስፖርት ችግር እንዳይፈጠር ጭምር ስራ ሲሰሩ ተመልክቻለሁ። ይሄ ለኢትዮጵያ ከፍተኛ የሆነ የማድረግ አቅምን የሚያሳይ ነው። ምክንያቱም እንግዲህ ጣናነሽ ሁለት ከጅቡቲ ዶራሌ ወደብ እስከ መዳረሻዋ እስከ ጣና ሐይቅ ድረስ ከምትሄድበት በጣም ከፍተኛ የሆነ አስቸጋሪ የመልክዓ ምድር ያለው ነው።

አስቸጋሪ መልክዓ ምድሮች ደግሞ በጥበብና በብቃት እያለፈችው ትገኛለች ማለት ነው። ይሄ ማለት የኢትዮጵያ ተቋማት የኢትዮጵያ ልጆች ምንም ነገር ማድረግ እንደሚችሉ ምንም ነገር ማድረግ እንደምንችል ማሳያ ሆኖ ተመልክቻለሁ ማለት ነው። እንግዲህ በዚህ ሂደት በርካታ ውጣ ውረድን እያሳለፉ እንደሚገኙ ጭምር ተመልክቻለሁ። ምክንያቱም ለአብነት እንኳ ከጅቡቲ ወደ ኢትዮጵያ በምታልፍበት ስፍራ ላይ እንግዲህ አስቸጋሪ የሚባል ዳገታማ ቁልቁለታማ፣ ወይም ደግሞ በጣም ጠባብ የሚባሉ የተፈጥሮ መልክዓ ምድሮች ያሉበት ስፍራ ነውና እነሱን በማሳለፍ ሂደቱ በርካታ አቅም የታየበት ኢትዮጵያ ምንም ነገር ማድረግ ምንም ነገር መስራት እንደምትችል እንግዲህ የተመለከትንበት ነው ማለት ነው። ጀልባዋ በጣም ግዙፍ ናት። በስሯ የተለያዩ ተሳቢዎች የተለያዩ ከባድ መኪኖች እንኳ ሲያልፉ በጣም ከእሱ አንጻር በጣም ኢምንት ናቸው፣ ወይም ደግሞ በጣም ጥቃቅን ናቸው ማለት ነው። ስለዚህ ኢትዮጵያ ከጊዜ ወደ ጊዜ የማድረግ አቅሟ የማከናወን አቅሟ ተሻግሮ እንግዲህ ጣናነሽ ሁለትን የማድረግ ምሳሌ ለብዙ ነገር ምሳሌ መሆን የምትችለውን እንግዲህ ከዶራሌ ወደ ወደ ጣና ሀይቅ የማስኬዱ ሂደት እንግዲህ ዛሬ ላይ አዳይቱ ከተማ ደርሳለች ማለት ነው። ይሄን ያህል ካልኩኝ ይበቃል። ወደ ስቱዲዮ ሊመልሳችሁ ክቡራን ተመልካቾቻችን አችን አስማረ